ማለት እኔ እንጀራ ቆጥሬ ማን አልክም ትርበኛለሽ እ ማለት ከውጭ ማን አለኝ። እና እኔ እንኳን ከውጭ የምሰጠው ል አሁን ምን እንደሚመስለሽ እዚህ ቤት ሆነው ያለው ችግር ዘይት ቶሎ ያለቀ ነው፣ በርበሬ ቶሎ ያለቀ ነው፣ እንጀራ ዛሬ ተጋግሮ በነገታው ያለቀ ነው። ምንድን ነው ችግሩ? ሰላም ሰላም፣ እንዴት ናችሁ ድ አቻና ቤት ሰዎች፣ ሰላማችሁ ብዙት ይበልበል ያላችሁበት። እኔ ሙሌ ነኝ እንግዲህ እንደምታውቁኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ የከፈታችሁ ሁላችሁም ደግሞ ላይክ በማድረግ ለብዙ ሰዎችም ተደራሽ እንዲሆን ደግሞ ሼር አድርጉልን። ሀሳብ አስተያየታችሁ ደሞ ኮሜንት ስር እንጠብቃለን ማለት ነው እና ውድኛ ቻናል ቤተሰቦች ዛሬ ቀ ምንድን ነው ይዘ የመጣው ካላችሁ አዲስ ሰው ነው ማስታወቃችሁ እንግዲህ ከዚህ በፊትኛ ቤተሰብ የነበራችሁ ሰዎች ታቁታላችሁ። ሰብሊ የምትባል አጋዥ ነበረች፣ እህታችን ነበረች። እንግዲህ ሰብሊ ከሄደች ቆየች እሷ ከሄደች በኋላ የመጣችው ቆይታለች። ከመጣች ግን አላስተዋወቅናችሁም ነበር። ፋሲካ ትባላለች። ስለዚህ ዛሬ ግን ፋሲካን በፕራንክ አድርገን ልናስተዋውቃችሁ ነው። በብራንክ ማለት ነው። እንግዲህ ምንድ ነው ፕራንኩ ካላቸው ደግሞ ወደኛ ቻናል ቤት ሰዎች በጣም ፈጠፈጠን እያልኩ ነው። ምክንያቱም አላቅም የሰ ስሜት ምንደሚ በጣም ሳስፔንስ ኛል ቪዲዮንም ለመስራት እስክሰራው እንግዲህ እኛ ቤት ወደ ሰባት ቤተሰብ ነን። አንድ ቤት ያለ ነውና በቃ ዛሬ ይጋገራል በነገተው ያልቃል። ብቻ እንደዛ እንደዛ ነው በቃ ሁለት ቀን ከቆየ በጣም ብዙ ነው፣ ምክንያቱም ብዙ ሆድ ነው ያለው። በተለይ ካሜራ ማኗ ማርታ ተዋትኝ ስለሱ አይወራም። እና ውድ የኛ ቻናል ቤተሰቦች አሁን ምንድነው ፕራንክ የምናደርጋት፣ በቃ ምግቡ ቶሎ እያለቀ ነው። ምንድን ነው ዛሬ ተጋግሮ በነገታ ታ ያልቃል። ዘይት ቶሎ ያልቃል፣ በርበሬ ቶሎ ያልቃል። የቤት አስቤዛ የተባለ ሁሉ አይቆይም። ስለዚህ አንቺ በረከት በቃ አንቺስ አሰራርሽ ጥሩ አይደለም ማለት ነው። ይባስ ብሎ ደግሞ በባለፈው ምሳ ከበላን በኋላ እራት ሊጋገር ተብሎ ሲታይ ሶስት እንጀራ ነበር። በቃ አይ በቃ ሶስት እንጀራ ካለማ ዳቦ ተጨምሮ እራት ይሆናል ተብሎ እኛ ቪዲዮ ልንሰራ በወጣንበት ሰዓት ስንመለስ አንድ እንጀራ ብቻ ነው የነበረው። ሁለት እንጀራ የት ሄደ? ይህ ማለት እኛ እንቺ ናምነን ቤት አስቀምጠን እኛ በምንወጣበት ሰዓት ወይ እየመጣ የሚበላ ጎረምሳ፣ ወይ የሆነ ሰው አለ ወይም ደግሞ እንትን በቃ የሆነ ነገር እያረግሽ የምትሰጪው ነገር አለ። ዱቄቱ የሚያልቀው ለዛ ነው። ዘይቱ የሚያልቀው ለዛ ነው። እና እንዴት እኛ አንቺ ግን አምነንሽ አንቺኛ በእኛ ላይ አንቺ በኛ ላይ ይሄን እንዴት አድርጊያለሽ? ገብቷችኋል? በጣም ከባድ ነው። ባይዘወይ ሰው አምነሃው ምናምን እንደዚህ አይነት የሚያደርግ ሰው እሷ ደግሞ ባላደረገችው ያደረገው ሰው ቢያንስ እንኳን ይሻላል። ባላደረገው ሰው ደግሞ ስትኮንነው ስትናገረው ምን አይነት ስሜት ይኖራል የሚለው አብረን እናያለን። ባይዘወይ ከዚህ በፊትም ሰብሊን ፕራንክ ስናደርጋት በጣም ደብሯችሁ ነበር። አሁንም ትንሽ ሊደብራችሁ ይችላል፣ ግን መስራት አለብን እሷን ደግሞ በቻልነው መጠን ደግሞ ከፕራንኩ በኋላ ምናምን በጣም የምትከፋበት መንገድ ካለ ደግሞ አንዱን አንዱን እያደረግን ወደ ስሜቷ የምትመለስበት መንገድ እናደርጋለን። አይሆፕ በጣም ይሄን ያክል ምን ያክል ይሆናል ስሜቷ የምለውን አላውቅም። ይቅርታ ፋሲካዬ፣ ይሄ ፕራንክ ነው። ፕራንክ ማለት ደግሞ ስንሰራ ብዙ ጊዜ ታይናለሽ። መጨረሻውን በጣም እንደማትከፊብኝ ተስፋ አደርጋለሁ። ውድኛ ቻናል ቤተሰቦች ቪዲዮውን እስካሁን ላይክ ያላደረጋችሁ ካላችሁ ላይክ አድርጉት እስኪ እያዋት እስኪ፣ እንዴት እንዴት እንደምትሆን ምን እንደምትል እኔ ደግሞ ምን ያክል ጥንካሬ ያለው ንግግር አደርጋለሁ። ለሚ ምናምን ብዙ ማንም ሰው አልፈልግም፣ ውጡ ነው የሚላቸው እንዳትሸማቀቅ ምናምን አውቄ ውጡ ላቸዋለሁ ማለት ነው። አይ ሆፕ እንደምትወዱት። ይመቻችሁ ፋሲካ ፋሲካ

እየጠራሁሽ አልሰማሽም? ነው ቆየሁ እኮ ስልክ ስልክ ይዘሽ ነው። ቤተሰብ ሰላም አለ። እኔ ከፋሽ ነገር አለ እዚህ ቤት። እስኪ የተወሰነ ማጫወት ፈለኩና፣ አይ አሁን ወደ ውጭ እንትን ያደረግኩት እኔ የመናገር ፈልገው ነገር ስላለኝና አንቺም በነፃነት ማውራት ያለብሽ ነገር ስላለ ገብቼ አላ ስንሄድ ሁሉም ነገር አስተካክለን እኔ ጋር ጥፋት ካለን እኛ ጋር ታርሞ፣ አንቺ ጋር ያለውን ጥፋት ደግሞ አንቺ ጋር ያለ ነገር ታርሞ ይሄ ስላለበት ነው ማለት ነው ጋር ዝም ማለት እን የከፋሽ ነገር የለም አሁን ደግሞ ልጆች ጋር ደግሞ ቅርጣ እንደዚህ ማለት ፈልጌ አይደለም እኔ አይ ልጆች ጋር ደግሞ ትንሽ አውርተን ነበር ተነጋግረን ነበርና ስላንቺ ማለት ነው ጥሩ ነሽ ግድ አንዳንድ ነገር ጉድለት ምናምን ቢኖርም መጥፎ የምትባህልለሽም እንትን ነው ከሸ ቅር እያለኝ ዝም ከምል አንቺም ቅር ያለሽ ነገር ያለ ካለን ንገሪኝ አልኩት። ለዛ ነው እኔ ሰውን በመጥፎ ምናምን የመናገር ነን አልፈልግም። ገብት ይችላ። ስልክ ብታዋሪ ምናምን ኖርማል ነው፣ ምክንያቱም ቤተሰቦች በአካል እስካላገኝሽ ድረስ ስልክ ማውራት ምናምን፣ አጋጣሚ አንዳንድ ነገር የሚረብሽ ነገር ብቻ ለቅም። አሁን ምን እንደመሰለሽ እዚህ ቤት ሆነ ያለው ችግር ዘይት ቶሎ እያለቀ ነው። በርበሬ ቶሎ እያለቀ ነው። እንጀራ ዛሬ ተጋግሮ በነገታው እያለቀ ነው። ምንድን ነው ችግሩ? ሴላሁን በባለፈው ምሳ ከበላን በኋላ ስንወጣ ሶስት እንጀራ ነበር፣ ስንመለስ ግን ሁለት እንጀራ የለም፣ አንድ እንጀራ ነው ያገኘነው አሉ እና ሁለት እንጀራ የለም አንቺ ዞሮ ዞሮ አንቺን መብላት ልንከለክል አለም ግን እየበላሽ ነው ወይስ፣ እኛ ስንወጣ የሚመጣ ሰው አለኝ? አሁን አንቺን አምነን ብዙ ጊዜ ቤት ጥለን እንሄዳለን። አዎ። እና ከኋላስ ምንድን ነው ያለው? ዘይቱ ለራሱ በቃ አምስት ሌትር ነው ወር አይቆይም። አንቺ የበላሽ ከሆነ ቢያንስ እንኳን ይሻላል። አይ በባለፈው ነው እራትን ጋግረው ምናምን ተብሎስ ምሳ ከብላን በኋላ ሶስት እንጀራ ላይ ይበቃል፣ እራት አይደለ፣ ሶስት እንጀራ ይበቃል ብለን ስንሄድ፣ ኋላ ስንመጣ እንድንጀራ አገኘን። ዘይት ምናምን። አይ ዝሮ ዝሮ ያለውን ነገር ፈተን እንድንሄድ ነው። ችግር ካለም እኛ አንቺ ናምነ ነው አይደል? ቤት ጥለም ሄድ ብዙ ጊዜም ነግረሽ አለው። አንቺ ጥሩ ስለሆንሽ ነው እንጂ ብዙ ቃለ ብቻ አልደጋግመውም። እና ቢያንስ ግን አሁን ዘይት በወሩ ያልቀው እንዴት ነው? አንቺ እኛ እንደወጣ የሚመጣ ሰው አለ ወይ?

ማለት እኔ እንጀራ ቆጥሬ ማለት ሲርበኝም ይበላሉ። ማለት ከውጭ ማን አለኝና እንኳን ከውጭ የምሰጠው ቀርቶ በቀን ስንቴ ነው ለሚ እናም ባለፈው ሰናይት ጋር ወርተን ነበርና፣ ጀራቶ ላይ ያለቀ ነው፣ ዘይት እያለቀ ነው እናም ብለው ነበር። አሁን ፋሲካ ነው፣ ምንም ከኔ ኋላ የሚመጣ ሰው ማንም ምንም የለም ያለ ነው እና ዘይት እየሄደ ይሄደ ነው። እንዴ ምላሻው ብዙ ነው። ምን ታውቂ ነገር ካለ ነዋ ሰናይታን መጣች ማለት ነው እ ምን ይሻላል? ጾም ሆነ ደህና ጾም ሲሆን ደህና ተቆጠብ ሲባል በዛ በዛ የሚያልቅ ከሆነ ደግሞ አዛ ታውቂያለሽ፣ ደግሞ እዚህ ብዙ ቤተሰብ ሆነን በጣም አብረን መዋል እንችላለን። እሱ መስራ አንፈጣ እንግዲህ አንቺ ይታችን እንድታግዥን ያመጣንሽ እኮ ለዛ ነው እንጂ ለሚ ያለች ማርታ አለች ሰኒ ያለች ላፊ ከተባለ ደግሞ እኛ የምንሰራበት ይሆን ነበር። ግን የእኛ ነገር ታይናለሽ፣ እንዴት እንዴት እያል እንደምንወስ እና አንቺም እኔ አልቆጠርኩም፣ አይደለም። ባለፈው እኮ ነው ራት መረሳ ጋር ራት ተጣልተው ነበር። ራት ለምን ምን አለ ብሎ ባለፈው ማለት ነው። እና ለሰናይ ስናገር ሀይ ሶስት እንጀራ ነበረ እና ራት ስለሆነ ይበቃል ዞሮ ዞሮ ዳቦ እንጨምራለን ብለን ኋላ ስንመጣ ግን አንድ እንጀራ ነው ያለ። ይሄ ማለት ምሳ ከበላን በኋላ ነው። ደግሞ ያለችው ምሳ ከተበላ በኋላ እንጂ አጋጣሚ ነው እኮ እንጂ እንጀራ ማን ቆጥሮ ይላል፣ አስራ አምስት እንጀራ ምናምን የሚባል ነገር የለም። እቺ እኔ እኮ ገርሞኝ ነው እንዴት? ማለት ሦስት እንጀራ ነበር። አንቺ እኮ ለእንጀራ ጠርጥረንሽ አይደለም ፋሲካዬ፣ የነገርሽ ያለው እኮ ብዙ ቀን ወጥረን እኔ ለእንጀራ ጠርጥረንሽ እኮ አይደለም። አይ ያ ነገር ሲፈጠርስ ቆም ብለህ አለማሰብ እኮ ነው። ገብቶሻል? አ እንጂ እኮ ሁሌ አስራ አምስት እንጀራ ስንት እንጀራ አለት ስንት እንጀራ ቀራ ይባላል።

በእምነት አደለ፣ እምነት ስላለ አደለ፣ የሚያኖረን ያለው። አንድ ሰው ደግሞ የተሰጠውን እምነት በአግባቡ ሲወጣ ደስ ይላል አይደል? እሱማ ማለት ታማኝነት ነው፣ በቃ ለራሱ ነው። አንቺ አሁን እኛ ጋር እዩዞ፣ ከእኛ ስንወጣ የሆን ነገር እያደረግሽ ከሆነ አሁን እንደተባለው አንቺን ነገም እንግድሽ ላይ ታገኘዋለሽ። ነገ የራስሽ ኖሮ ይኖርሻል፣ ነገ የራስሽ ትዳር ይኖርሻል። እንግድሽ ላይ ነው የምታገኝ። ሲላ መቼም በዚህ ህይወት አትቀጥም፣ የራስሽ የሚሆን የምትዩ ነገር እንዲኖርሻለ ምሰሪ ያለሸው ስለዚህ ነገ አንቺ ህይወት ጋር ያንንም ያገኝሽ አይበልተሽ ከሆነ እኮ ችግር የለውም። መቼም አንዳንድማ እንትን ላይተሽ ከሆነ እርጥ ስልክ አታይም፣ ቲቪውን ተሰርቶ አያውቅም። ብዙ ጊዜ ብዙ ነገር አለ በየቤቱ

ስንትንጀር ሚሆነ የተጋገር አይደለምራሲካ ወደ ሌላ ትጂ እነሱ ቆጥሮ አላልኩም። አንድ ቀን ተፈጠረ እንዴት እንዳይጠይቁሽ ፈሩ እነሱ እኔ ራሱ እኮ እኔና ፋሲካ ግልጽ ነን፣ ግልጽ ከዚህ በፊትም ቁጭ ብለን ታውርተናል። የሚከፋሽ ነገር ካለ ሁሉም ነገር ነገር እንጂ አሁንም በግልጽ እናውራ ብዬ ነው የመጣሁት እንጂ እነሱ ከዛኔ አይተውም ፈርተው ዘምን ያሉትኝ ማለት ሲደጋገም ማለት በጠራጠር እንጂ በአንድ ቀን እንዴት ማለት ሰው ሁሉም ሰብርት ወጥቶ፣ ታዲያ ሁለት እንጀራ ወዴት ሄድ ይባላል? አንቺም መቼም ሁለት እንጀራ የሚጨርሱ የለሽም እኔ እንትን ልትል የገባችው እኮ ልባት ትልቅ ስለሚያስብ እኮ ይሄ እድሜ ምናምን አደለም። ነገ ህይወቷን ስለምታስብ ነው፣ ያስናይክን መታለይ ማለት ነው። ነገ ህይወቷን ትልቅ ማድረግ ስለምትፈልግ አደለም አለም፣ እንዲ ፋሲካይ እንጂ የሰው ፊት ማየት ፈልገሽ እንዲ፣ ማንም የሆነ ነገር በተፈጠረ ቁጥር አንቺ ጋ እንትን እንዲልሽ አደለም? አዎ፣ ሁሉም ሰው እንደዛ ነው። እኛም አንቺ፣ ሁሉም በየስራ የሚሰራው እንደዛ ነው እና እስኪ ሰነጋን ቁጭ ብለን እናውራና አጋጣሚ እንደዛ የሚያደርግ የሚመጣም ሰው ካለ ከኛ ኋላ ምናምን ካሁን በኋላ ይጠንቀቅ። አይ የለም፣ ከሆነ እንትን ነው አስፈላጊ ከሆነ ወይ ቤተክርስቲያን ሂደን እንምላለን። ሚመጣ ሰው የለም እና ሁለት እንጀራ ትጨርሻለሽ ሻንች ምሳ